ሁራችን ቆዩ። ቀዳሚ የምናደርገው የአድዋ ድልን የተመለከቱ ዜናዎች ሆኗል። የ121ኛው ዓመት የአድዋ ድል በዓል በነገው ዕለት በድምቀት ይከበራል። ድሉ የተመዘገበበት አድዋ ደግሞ በግንባር ቀደምትነት ትጠቀሳለች። በስፍራ ያለውን የዋዜማ ድባብ ሊያስቃኘን ባልደረባችን አበበ ባዩና ሌሎች ባልደረቦች በቀጥታ መስመር ላይ ይገኛሉ። አበበ፣ እንደምናመሸህ እንኳን አደረሰ ደቡብ፣ እንደው አጠቃላይ ድባቡ አድዋ ላይ ያለው ነገር ምን ይመስላል? አመሰግናለሁ አንተነህ እንግዲህ በባትል ኦፍ አድዋ ወይም ያድዋ ጦርነት ዘ ቪክቶሪ ኦፍ አፍሪካ የአፍሪካውያን ድል የሚል መጽሐፍን ያሳተሙት ፕሮፌሰር ሬይሞንድ ዮናስ ባንድ ወቅት ከአድዋ ጦርነት ጋር በተያዘ በተደረገላቸው ቃለ መጠይቅ አንድ ነገር ተናግረው ነበር። የያኔዎቹ ምዕራባውያን አፍሪካን ለመቀራመት ባኮበኮቡበት ወቅት ምስራቅ አፍሪካዊቷ ሀገር ኢትዮጵያ የምስራቅ ጮራ በአፍሪካ እንዲፈነጥቅ ያደረገን ድል አስመዘገበች ብለው ነበር። እርግጥ ነው ከነዚህ ከጨለማው ጀርባ ያሉት የአድዋ ሰንሰለታማ ተራሮች ከ121 ዓመታት በፊት የኢትዮጵያ ሉዓላዊነት ብቻ ሳይሆን የአፍሪካ ሉዓላዊነት ያረጋገጠ ድል አስመዝግበዋል። ያኔ አያቶችና ቅድመ አያቶች፣ እናቶች አባቶች ያስፈጸሙት የፈጸሙት ገድል ዛሬ ላይ በተለያዩ የልማት ድሎች እንዲደገምም የተለያዩ ተግባራት መከናወን እንዳለባቸው ይጠቆማል። በዛሬው ዕለት እንግዲህ የኢፌዴሪ ፕሬዚዳንት ዶክተር ሙላቱ ተሾምም እነዚህን ታሪካዊ ቦታዎችን ጨምሮ በአክሱም የጥንታዊ ስልጣኔ ማሳያ የሀገራችን የሆነውን የአክሱም ስልጣኔን እንደዚሁም ደግሞ የአጼ ካሌብ ቤተመንግስትን የአክሱም ጽዮን ማርያምን ና ሌሎችንም ታሪካዊ ቦታዎችን የአድዋ ሰንሰለታማ ተራራዎችን ጨምሮ ማለት ነው ተዘዋውሮ ተመልክተው ነበር ከእሳቸው ጋር በነበረን ቆይታም ምንድንነው የተናገሩት በተለይ እነዚህም ቦታዎችን ወደ ቱሪስት ማዕከልነት ማሸጋገር ብቻ ሳይሆን በዛን ወቅት በአድዋ ጦርነት የሚሆን በሌሎች ቦታዎች ላይ የተፈጸሙ ገድሎችን የሚያስታውሱ ተግባራት በዚህ በአሁኑ ትውልድ በተለይ ደግሞ በወጣቱ ሊፈጸም ይገባል ነው ያሉት የአሁኑ ወጣቱ ትውልድ ዋነኛ ጠላቱ ድህነት ነው ና ይህንን እንግዲህ በድል በማድረግ ረገድ በቀጣይነት በትጋት እንዲሰራም ነው ያሳሰቡት የኢፌዴሪ ፕሬዝደንት ዶክተር ሙላቱ ተሾመ። ከሳቸው ጋርም የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና የክልሉ ርዕሰ መስተዳድር አቶ አባይ ወልዱም እንደዚሁ በእነዚህ ታሪካዊ ቦታዎች ላይ ጉብኝት አድርገዋል ማለት ነው። ከዚህ ጉብኝት ጎን ለጎን የአድዋ ከተማ እንግዲህ ዛሬ በዋዜማው ላይ ናትና እጅግ በጣም ደማቅ ድባብ ውስጥ ነው የምትገኘው። ከነዚህ መካከል እንግዲህ በዋናነት የሚጠቀሰው በማርሽ ባንድ የታጀበ ጉዞ እንደዚሁም ደግሞ በአጠቃላይ በከተማው የሚገኙ ተሽከርካሪዎች፣ ባጃጅ፣ ሌሎች መኪናዎችም የታጀበ ሰልፍ ተደርጓል። የእግር ሰልፍ፣ የእግር ጉዞ እንደዚሁም ደግሞ በአጠቃላይ የበዓሉን የአድዋ ድል በዓልን የሚዘክሩ ሙዚቃዎች፣ ሽለላዎች፣ ፉከራዎች በአድዋ አጠቃላይ ጎዳናዎች ላይ ሲከበሩ ነበር ማለት ይቻላል። የአድዋ በዓል እንግዲህ አሁን የሚገኝበት ቦታም ይህ ከሶሎዳ ተራራ ዝቅ ብሎ የሚገኘው ቦታ ከዛሬ 121 ዓመታት በፊት ምሽት ላይ ወደ ጦርነቱ ለመግባት የኢትዮጵያ የጦር አዛዦች ተገናኝተው የተነጋገሩበት ቦታ ነው። እኔም በዚህ ታሪካዊ ቦታ ላይ ይህንን ያድዋ ድልን የ121ኛ ክብር ለማክበር እንደዚሁም ደግሞ ለክቡራን ተመልካቾቻችን ለማድረስ እዚህ ቦታ በመገኘቴ እጅግ በጣም ትልቅ ኩራት ነው የሚሰማኝ። እንግዲህ እንደሚታወቀው ዛሬ የአድዋ በዓል ዋዜማ ላይ ነን እና የተለያዩ ስነ ስርዓቶችን በአድዋ ከተማ ተደርገዋል። ከነዚህ ከተካሄዱ ስነ ስርዓቶች መካከል ደግሞ የአድዋ በዓልን የሚዘክር ሲምፖዚየም ይጠቀሳል። በዚህ ሲምፖዚየም ላይም የተለያዩ ነጥቦች ተነስተዋል። ይህንን ሲምፖዚየም የተከታተለው ባልደረባዬ ደምስ መኩሪያ ከዚህ ከሀዋሳ ከሚገኘው ሁለተኛው ስቱዲዮችን የተለያዩ መረጃዎችን ያደርሰናል። እስኪ ደምስ በዚህ ሲምፖዚየም ላይ የተነሱ ዋና ዋና ነጥቦች ምንድን ነበሩ? እስኪ አጠራር ገብት ገልጽልን አመሰግናለሁ አበበ። እንደምን አመሻችሁ ክቡራትና ክቡራን ተመልካቾቻችን። የአድዋ ድል ብዝሀነትን ላከበረች ኢትዮጵያ ድህነትን ለማሸነፍ የሚያስችል ህያው ተምሳሌት ነው በሚል መሪ ቃል ቀደም ሲል እንግዲህ አበባ አንተም እንደጠቀስከው አንድ መቶ ሀያ አንደኛው የአድዋ ድል በዓል በዚሁ በአድዋ ከተማ በደማቅ ሁኔታ በነገው ዕለት ይከብራል ይከበራል። ከዚሁ ጋር በተያያዘ ቀደም ሲል እንዳነሳው ሲምፖዚየም ተካሂደዋል። የተለያዩ የህብረተሰብ ክፍሎችም ውይይት አካሂደዋል። በውይይቱም ጥናታዊ ጽሁፍ ቀርበዋል። እንግዲህ አጠቃላይ ጠቅለል ብሎ ሲቀመጥ ሁለት ዋነኛ ጉዳዮች ተነስተውበታል ማለት ይቻላል። አንደኛው ከአድዋ ታሪካዊ ይዘት ጋር የሚያያዝ ነው። በዚህ ላይ በርከት ያሉ አስተያየቶች ሲሰጡ ነበረ። በሌላ በኩል ደግሞ ይህን ታሪካዊ ይዘት በማጉላትም ሆነ ለቱሪስት መስህብ በማድረግ ረገድ፣ በዚህም ረገድ የተለያዩ አስተያየቶች ተሰጥተዋል። የተወሰኑትን ለመጥቀስ ያል ከታሪክ አንጻር እንግዲህ ያድዋ ድል ጥቁሮች የሚኮሩበት ኢትዮጵያን አንድነታቸውን የገለጹበት ድል ነው። ነገር ግን ይድል በተለይም አሁን ያለው ወጣቱ ትውልድ እንዲገነዘበው በማድረግ ያድዋን የጽናት የአንድነትና ያልሸነፍም ባይነትን ስሜት በወጣቱ ትውልድ በማስረጽ ረገድ እስካሁን የተሰራው ስራ በቂ አይደለም የሚሉ አስተያየቶች ሲሰነዘሩ ነበር ከዚህም ባለፈ በጦርነቱ ወቅት ከፍተኛ አስተዋጽኦ የነበራቸው እንደ ባሻ አው አሎ መሐረጎት የመሰሉ አርበኞች ታሪክ በሚገባ አልጎላም የሚል ተነስቷል። የተወሰነ መረጃ እዚሁ ላይ ለመጨመር ያህል ባሻ አዋሎም ሐረጎት በወቅቱ እንግዲህ በጣሊያን ፋሽስት ውስጥ የነበሩ ነገር ግን ለኢትዮጵያ መረጃ ያደርሱ የነበሩ የስለላ መረጃ ማለት ነው፣ አርበኛ ነበሩ። እንግዲህ የካቲት 23 ቀን 1888 የአድዋ ጦርነት እንዲካሄድ ትልቅ ምክንያት የነበሩትም እኚህ ሰው ናቸው ማለት ይቻላል። ለፋሽስት ወራሪው ኃይል መረጃ የተሳሳተ መረጃ በመስጠት ባሉ ቀኑ የጊዮርጊስ ዕለት ስለነበረ ሰንበትም ስለነበረ በድርብ በዓል ቀን ኢትዮጵያውያን ጦርነት አይዋጉም የሚል መረጃ በመስጠት ጣሊያኖች ባልጠበቁት ሁኔታ አስቸጋሪ ሁኔታ ውስጥ እንዲገባ ድሉም እንዲገኝ ያደረጉ ናቸው ብሎ ማስቀመጥ ይቻላል። ከቱሪስት መስህብ አንጻር ደግሞ እስካሁን የተሰራው ስራ በቂ ያለመሆኑ ሱም ተነስቷል። በአንድ በኩል እስካሁን እነዚህ ተራሮች ላይ የተሰራ ምልክት እንኳን አልተደረገባቸውም ጦርነቱ በተካሄደበት ተራሮች ማለት ነው። ከዛ ባለፈም የአድዋ ድል በዩኔስኮ ይመዝገብ የሚል በተባበሩት መንግስታት የባህል ቅርስ ጥበቃ ድርጅት ይመዝገብ የሚል ጥያቄም ተነስቷል። በእነዚህ ጥያቄዎች ላይ ምላሽ ተሰጥቷል። የትግራይ ክልል የባህልና ቱሪዝም ቢሮ ኃላፊ የሆኑት አቶ ዳዊት ኃይሉ ጥያቄዎቹ ላይ ምላሽ ሰጥተዋል። ከቱሪዝም ልማት አንጻር የቀሩ ስራዎች አሉ፣ እነዚህን እናከናውናለን። የክልሉ መንግስት ትኩረት አድርጎ ይሰራል ብለዋል። የአድዋ ድልን በዩኔስኮ ለማስመዝገብም አንድ ጥናት ተካሂዷል ብለዋል። ጥናቱ አልቋል። ያድዋ ድል ለማስመዝገብ ከሚያስፈልጉ ዘጠኝ መስፈርቶች ውስጥ ስድስቱን ማሟላቱን በጥናቱ ተረጋግጧል ብለዋል። በቀጣይ ይህን እንሰራለን፣ ነገር ግን ይህ የመጨረሻ ገብ አይደለም። በዩኔስኮ ማስመዝገብ ከዛ ባለፈ ማህበረሰቡን ተጠቃሚ በማድረግ ረገድ አስተሳስሮ መምራት ይጠይቃል የሚሉ ሀሳቦች ተነስተዋል። በኔ በኩል አበበ፣ እንግዲህ ለሰአቱ ያስኩት መረጃ ይህን ይመስላል። ወደ አንተ መልሳለሁ። አመሰግናለሁ። መልካም ደምስ። እንግዲህ ክቡራንና ክቡራን ተመልካቾቻችን የጣሊያን ጦር በተለይ በአምባላጌና በመቀለ ከደረሰበት ሽንፈት በኋላ በዋናነት ወደዚህ ወደ አድዋ ሰንሰለታማ ተራሮች ሸሽቶ ነው ወሳኙን ፍልሚያ የካቲት 23 ቀን ሺ 888 ላይ ያደረገው። በዋናነት በጣሊያን ጦር በኩል አራት ጀኔራሎች ይመሩት የነበረው ይህ ጦርነት በአጠቃላይ በኢትዮጵያውያን ጀኔራሎች ድልነት ሲፈጸም የተከናወነባቸው ዋነኛ እዚህ አድዋ አካባቢ ማለት ነው ሶስት ዋነኛ የጦር አውድማዎች አሉ። ለመሆኑ እነዚህ ሶስት ዋነኛ የጦር አውድማዎች የቱኞቹ ናቸው? ዛሬ ቀን ላይ እነዚህ ሶስት ተራሮች አካባቢዎች ላይ የነበረውን አጠቃላይ የፍልሚያ ሂደት ለመከታተል ለመዘገብ ተገኝተን ነበር። እነዚህን ቦታዎች የሚያመላክት አንድ ዘገባ ጠር ያለ ዘገባ አዘጋጅተናል። እሱን ተመልክተን እንመለሳለን። ከዛሬ 121 ዓመታት በፊት የአድዋ ጦርነት ሲደረግ ጦርነቱ የተካሄደባቸው ሶስት ዋነኛ የጦር አውድማዎች እንዳሉ የታሪክ ድርሳናት ያስረዳሉ። የመጀመሪያው ይህ ምን ድብድብ ተብሎ የሚጠራው ስፍራ ነው። የጣሊያን ጦር ከንጋቱ 11 ሰዓት አካባቢ የካቲት 23 ማለት ነው ዘመናዊ የጦር መሳሪያዎችን ታጥቆ እዚህ ቦታ ላይ ይገኛል በዚህ ጦርነት በሁለት ተራሮች መካከል መሽጎ የነበረው የኢትዮጵያ ጦር ደግሞ በዛ ዳባ ገሪማና ኪዳነ ምረት ተብለው በሚጠሩ ሁለት ተራሮች መካከል ጦርነቱን ይጠባበቃል። ታዲያ የኢትዮጵያ ጦር በድንገት ከነዚህ ሁለት ተራሮች መካከል አፈትልኮ በመምጣት በዚህ ምንድብድብ ተብሎ በሚጠራው ስፍራ ላይ የጣሊያን ጦርን በጨበጣ አሊያም ደግሞ በእጅ በእጅ ውጊያ ድል አደረገም። አሁን ቦታ ላይ ቁመን ያለንበት ምንድብድብ የሚባለው አካባቢ የመጀመሪያውና ወሳኙ ጦርነት የተካሄደበት ነው። የኢትዮጵያ ሰራዊት አብዛኛው በወኔ በሀገር ፍቅር የተነሳ ሰራዊት ነው እና ይዞት የተነሳው ጦር ነው ጎራዴ ነው ያለውም። ሴቶችም በርበሬ ይዘዋል እና በዚህ በምን ድብድብ ብቻ ወደ 2000 አስካርስ ሞቱ። ሁለተኛው የጦር አውድማ መያጋም ተብሎ የሚጠራው ስፍራ ነው የጣሊያን ጦር በምን ድብድብ ስፍራ ላይ ከሁለት ሺህ በላይ የሚሆኑ ወታደሮችን ካጣ በኋላ ይህን ገሰሶ ተብሎ የሚጠራውን ስፍራ ተሻግሮ መያጋም ላይ ሰፈርም። የኢትዮጵያ ጦር ግን ረፋድ አካባቢ ተመሳሳይ ድል ደገመም። በሁለተኛ ደረጃ የታዘዘው የጣልያ ሰራዊት ድጋፍ ለመስጠት ሲገሰግስ መሀል ላይ በኢትዮጵያ ሰራዊት አሱልት፣ ይሄ አድፍጦ የመዋጋትና በፍጥነት የማጥቃት ስልት ተጠቅመው በመያጋም ሁለተኛ ውጊያ የተካሄደበት ነው። የጨበጣና የደፈጣ ውጊያን በማድረግ ሁለት የጦር አውድማዎች ላይ ድልን የተቀዳጀው የኢትዮጵያ ሰራዊት ሶስተኛውንና እጅግ ፈታኝ የነበረውን ውጊያ ያደረገበት የጦር አውድማ እንደሆነ ይነገራል። የማርያም ሸዊቱ የጦር ሜዳም በዚህ ቦታ ዶጋሊ ላይ ጣሊያኖችን ድል ያደረጉት ራስ አሉላ አባነጋን ጨምሮ በርካታ የኢትዮጵያ የጦር አዛዦች እንደተሳተፉም የታሪክ ድርሳናት ይጠቅሳሉም። የኦሮሞ ፈረሰኛ ወደ ስምንት መቶ የሚሆን ኦሮሞ ፈረሰኛም ነበር የሚዋጋ በራስ መኮንን የሚመራ ራሱ ራስ አሉላ የሚመራው እዛ ከፍተኛ የሆነ ውጊያ የተካሄደበትና እዛ ጀኔራል የጣሊያ ጀኔራል የሞተበት የውጊያ ቀጠና ነው። እንግዲህ በአጠቃላይ የአድዋ ድል ሲነሳ የኢትዮጵያ ሉዓላዊነት የኢትዮጵያ ድል ማድረግ ብቻ ሳይሆን የአፍሪካውያን ነጻነት ብቻ ሳይሆን እጅግ በጣም በርካታ ጠቀሜታዎች እንዳሉት ነው የሚታወሰው። በጣም በርካታ የታሪክ ጸሐፍትም የሚያወሱት ይሄንን ነው። ለመሆኑ ያሁኑ ትውልድስ ከዚህ ድል ምንድን ነው መማር ያለበት ምንድንስ ነው ሊያደርግ የሚገባው በሚል ጉዳይ ላይ አጠር ያለ ቆይታ ላደርግ፣ ልጅ ዳንኤል ጆቴ መስፍን የኢትዮጵያ ጥንታዊ አርበኞች ማህበር ፕሬዚደንትን እዚህ ስቱዲዮ ጋብዣቸዋለሁ። እንኳን ደህና መጡ። እስኪ እንደው ምንድን ነው ወጣቱ በተለይ ደግሞ ከዚህ ድል መማር ያለበት ምንድ ነው ሊወስድ የሚገባው ይላሉ? እንደሚታወቀው ቀደም ሲል የዛሬ 121 ዓመት የኢትዮጵያ ብሔረሰቦች በቋንቋ በማይገናኙበት በባህል በማይገናኙበት 1060 ኪሎ ሜትር ባዶ እግራቸውን ክተት ሰራዊት የተባለውን የኢምፔሪያል ጦርን ለማሸነፍ ወደ አድዋ ላይ በዘመቱበት ጊዜ በአንድ አይነት መንፈስ በአንድ አይነት በታጠቀ የማያወላውል ኢትዮጵያዊነትን ያሳየ መሰዋት ለመሆን የመጡበትን ጊዜ ነው የሚያስታውሰን። ይህ እንግዲህ ምንድን ነው የዛሬ ትውልድ ይህንን በተመለከተ አገራችን ዛሬ በብዙ ችግሮች ላይ እያለች ትውልዱ ከዚህ መማር የሚችለው የተለያዩ ብሔር ብሔረሰቦች የተለያዩ ሃይማኖትና የተለያዩ ቋንቋ ያላቸው በዛሬው በ2009 ላይ አገራችንን ከሌላው ዓለም ጋር በኢኮኖሚ ተሳስራ ወደ ከፍተኛው እንድትጠጋ በመጀመሪያ ደረጃ ሰላም የሚባለውን ነገር መጠበቅ ይገባቸዋል። ሰላም እንደዚሁ አይገኝም። ሰላም የተገኘው በጦርነት ነው። አሁን ደግሞ ሰላም ሊገኝ የሚችለው በኢኮኖሚ ራስን በማስተካከል ከማይገባ ነገሮች በማድረግ ስለሆነ ትውልዱ የሚጠበቅበት የሰላምን ሰንደቅ አላማ ሰንደቁ ከእጁ እንዳይወጣ ከውጭ የሚሰነዘርበትን በሙሉ በጥንቃቄ እያየ የሰላሙ ጠባቂ እንዲሆን በዚህ አጋጣሚ ለመናገር ፈልጋለሁ። እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን፣ እነዚህ ተራሮች ኢትዮጵያውያን እናቶችና አባቶች ካቀነቀኑት የፓን አፍሪካኒዝም ንቅናቄን ባሻገር በራሳቸው የፓን አፍሪካኒዝም ጽንሰ ሀሳብን መስርተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም የአፍሪካ ብቻ ሳይሆን ያለምን ድል ያበሰሩ የጥቁር ሕዝቦችን ድል ያበሰሩ እነዚህ ተራሮች አካባቢ ተገኝቶ የነገውን 121ኛውን የአድዋ ድል በዓልን ለእናንተ የሚያደርስ ይሆናል። በነገ ዕለት የቀጥታ ስርጭታችን እንድትከታተሉ እየጋበዝን የዛሬውን ከአድዋ ከተማ ስቱዲዮችን በቀጥታ ለእናንተ ስናደርስ የነበረውን ዘገባችንን በዚህ እናጠናቀቃለን። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ምሽት ይሆንላችሁ። አንተ ነ ወደ አንተን መልስ በጣም አመሰግናለሁ አበባባዩና ደምስ መክሪያው ከአድዋ ለሰጣችሁን መግለጫ። ነገም እንደዚሁ እንግዲህ በዓሉን በሰፊው በቀጥታ እንዘግባለን። የአድዋ ዜናዎቻችን እንደቀጠሉ ናቸው። የአድዋ ድልን እሴቶች በበቂ ደረጃ ለዓለም ለማሳወቅና የቱሪስት መስህብ ለማድረግ እንቅስቃሴ መጀመሩን የባህልና ቱሪዝም ሚኒስቴር አስታወቀም። ድሉን የሚዘክር ሙዚየም እንደሚገነባም ተገልጿል። ብሩክ ተስፋዬ ተጨማሪ የተለያዩ የዓለም ሀገራት ካሏቸው ተፈጥሯዊ መስህቦች በተጨማሪ በታሪክ አጋጣሚ ባካሄዷቸው ጦርነቶች ድል ያደረጉባቸውን ስፍራዎች፣ የውጊያ መሳሪያዎች በታሪክ መዝገብነት አስቀምጠው ለቱሪዝም መስህብነት ሲጠቀሙበት ይስተዋላል። ለአብነት ብሪታንያ ከመጀመሪያው የዓለም ጦርነት እስካሁን በተሳተፈችባቸው ውጊያዎች የጦር ሜዳ ውሎዎችን የሚዘክር ኢምፔሪያል ዋርም የተሰኘ ሙዚየም አላት። በፈረንጆቹ 201415 ሙዚየሙ 129 ሚሊዮን ፓውንድ ለቱሪዝም ዘርፉ አስተዋ አስተዋጽኦ አበርክቷል፣ ለሀገሪቱ ፓርላማ የቀረበው ሪፖርት እንደሚያስረዳው ማለት ነው። በዓለም ላይ ከተካሄዱ ጦርነቶች መካከል የጦር ሜዳ ጠበብቶች ያልጠበቁትን ድልን ኢትዮጵያ የዛሬ 121 ዓመት በአድዋ ተራሮች በወራሪው በጣሊያን ላይ ተቀዳጅታለች። ጥቁር የሚባለው ህዝብ፣ ቀኝ ገዦች እንደፈለግነው ልናደርገው እንችላለን የሚሉት ህዝብ ከዚህ በኋላ በዚህ መሳሪያ፣ በዚህ ቴክኖሎጂ፣ በዚህ አደረጃጀት ምንም ሊያደርገን አይችልም ብለው የሚያስቡት ህዝብ ነበር። ይሄንን አስተሳሰብ የሰበረ ይሄን ትልቅ ነገር የፈጠረ ነው። ዛሬ በራሳችን ቋንቋ እየተነጋገርን ስራዎቻችን በራሳችን ቋንቋ እንድንሰራ ያደረገን አድዋ ነው። ለመሆኑ ኢትዮጵያ እንደ ሌሎች ሀገራት ታላቁን የአድዋ ድልን ለቱሪዝም ዘርፉ ምን ያክል ተጠቅማበታለች? አድዋ አንዱ ትልቁ የቱሪስት መዳረሻ መሆን ነበር። ትልቁ የቱሪስት ለአክሱም ቅርብ ነው፣ በአስርዮሽ ኪሎ ሜትር ውስጥ ነው ያለው። አክሱም አውሮፕላን ያርፋል፣ ወረድ ብለህ ልታየው ነው። የለም ግን፣ አንደኛ ለማሳየት አንጥርም፣ የሚታይም ነገር ከተራሮቹ ውጭ አልሰራም። የአፍሪካ ህብረት ስብሰባዎች ይደረጋሉ። ኢትዮጵያ ፕሮግራም ይዛ አድዋን ማሳየት አለባት። አድዋ የኢትዮጵያ ብቻ ነው፣ አድዋ የአፍሪካ ነው፣ የአፍሪካውያን ሀብት ነው። አፍሪካውያን እዛ እሴት እንዲኖራቸው መደረግ መቻል የባህልና ቱሪዝም ሚኒስቴርም ይህን አንጸባራቂ ታሪክ ያለውን ስፍራ ተገቢውን ትኩረት እንዳልተሰጠው ነው የሚገልጸው። የሚመጥ ነው ልክ እየተጠቀምንበትም አደለም አልምተ ነው። ጥቁር ህዝቦች በተለይ ባድዋ የሚኮሩ መጥተው እንዲጎበኙት፣ እንዲያርፉበት የበለጠ የቱሪስት መስህብ ማድረግ ይቻል ነበር። እናም አድዋ የቱሪዝም መስህብ እንዲሆን እንቅስቃሴ መጀመሩን ተናግረዋል። በቀጣይ ከዚህ በላይ የቱሪስት መዳረሻ የጥቁር ህዝቦች መዳረሻ ለነጻነት የቆመ ለነጻነትን የሚያደንቅ ህዝብ ደግሞ አድዋ ላይ መጥቶ ያንን ያለፈ ታሪክ እንዲያስታውስ ለዛ መታሰቢያ እንዲሆን ለማድረግ በቀጣይ ሚዜ የሚሰራበትን ሁኔታ እያመቻቸን ነው ያለ ነው። እንግዲህ በኛ እቅድ መቶ ሀያ አምስተኛው የአድዋ ድል በዓል ሲከበር አንድ ተጨባጭ የሚታይ ነገር ይኖረናል። አንድ መቶ ሀያ አንደኛው የአድዋ ድል በዓል በተለያዩ ዝግጅቶች እንደሚከበር የባህልና ቱሪዝም ሚኒስትር ገልጸዋል። በአድዋ ጦርነት የተገኘውን ድል በድህነት ላይ መድገም እንደሚገባ የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ገለጸ። የቢሮውም የአድዋ ድል በዓልን በፓናል ውይይት ከተለያዩ ባለድርሻ አካላት ጋር አክብሯል። ብሩክ ተስፋዬ ተጨማሪ አለው። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ከተለያዩ ባለድርሻ አካላት ጋር በመሆን 121ኛውን የአድዋ ድል በዓልን በፓናል ውይይት አክብሯል። በፓናል ውይይቱ አድዋና ፓን አፍሪካኒዝም በሚል ጥናታዊ ጽሑፍ ያቀረቡት የአረንጓዴ ልማትና ሰላም ኢኒሽቲቭ ለአፍሪካ ፕሮግራም አስተባባሪ ዲያቆን ተረፈ ወርቁ አድዋ በቅኝ ግዛት ለወደቁ ሀገራት የይቻላል መንፈስን የፈጠረ መሆኑን አንስተዋል። የአድዋ ድል ብስራት ለፓን አፍሪካኒዝም እንቅስቃሴና በቀኝ ግዛት ስር ሆኖ የማቅቁ ለነበሩ ለመላው የአፍሪካ ሀገራት በአፍሪካ አሜሪካውያን ጥቁር ህዝቦች ለተነሱ የጸረ ቀኝ ግዛት ተጋድሎና የጸረ አፓርታይድ እንቅስቃሴ የመሰረት ድንጋይ የሆነ የነጻነት ማንቂያ ደውል ሆኖ ነው የተሰማው። የአድዋ አርበኝነት ተጋድሎ ለማህበራዊና ኢኮኖሚያዊ ልማት ድል የሚል ጥናታዊ ጽሁፍ ያቀረቡት በቅርስ ጥናትና ጥበቃ ባለስልጣን የማይዳሰሱ ቅርሶች እንክብካቤና ጥበቃ ከፍተኛ ኤክስፐርት አቶ ኃይለ መለኮ ታግዘው የአድዋ ድል በልዩነት ውስጥ አንድነትን በመፍጠር ማሸነፍን ያስተማረ ነው ብለዋል። ኢትዮጵያውያኖች በሙሉ ሃይማኖት፣ ጾታ፣ ቀለም፣ ቋንቋ ሳይለያቸው ልዩነታቸውን ወደ ጎን በመተው የጋራ ጠላታቸውን የደመሰሱበት ነው ያለው። ጦርነት ጀግኖች አርበኞች በተጋድሎ ያቆዩዋትን ሀገር ትውልዱ በልማቱም ሊደግመው እንደሚገባ የተናገሩት በመድረኩ የተገኙት የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ናቸው። አሁን ላለውም ሆነ ለመጪው ትውልድ ምቹ ሰላማዊና ሉዓላዊትን ሀገር ለማስረከብ በፊታችን ተጋርጦ የሚገኘውን የፈጣን ልማታችንን ተግዳሮት የመልካም አስተዳደር የክራይ ሰብሳቢነት አደጋ ሀገራችንን ለመታደግ በጋራ በመረባረብ ከዚህ ትውልድ የሚጠበቅ የአርበኝነት ተጋድሎ መሆኑን በአክብሮት ማሳሰብ ወዳለሁ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች አካዳሚ ዳይሬክተር ዶክተር ሙሉጌታ ስዩም አድዋ ለሀገሪቱ ባህልና ቋንቋ ማደግ ዋስትና የሰጠ መሆኑን ነው የሚገልጹት። ኢትዮጵያ የረዥም ዘመናት ታሪክ ያላቸው ባህልና ቋንቋ ባለቤት የሆነችው በአድዋ ድል ነጻነቷን በማስከበር ይህ ትውልድም ከአድዋ ድል በሀገራዊ ጉዳዮች አንድነትን መፍጠርን በመማር ሀገራዊ የልማት ተግባሮችን መፈጸም እንዳለበትም ተነግሯል። ተመልካቾቻችን በየዓመቱ የካቲት 23 የሚከበረውን የአድዋ ድል ባለ ምክንያት በማድረግ ነገ ከጠዋቱ 12 ሰዓት ላይ 21 ጊዜ መድፍ የሚተኮስ መሆኑን የመከላከያ ሚኒስቴር አስታውቋል።